በመድረኩ የመክፈቻ ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ለኢኮኖሚው እድገት የንግዱ ማህበረሰብ ሚና ከፍተኛ በመሆኑ እየተባባሰ የመጣውን የኑሮ ውድነት ለመቀነስ የድርሻውን እንዲወጣ ጠይቀዋል። ምርት ማሸሽና ህገወጥ የዋጋ ጭማሪ በንግዱ ማህበረሰብ የሚስተዋሉ ክፍተቶች መሆናቸውን ያብራሩት ዋና አስተዳዳሪው ይህ ድርጊት በቀጣይ ሊታረም እንደሚገባም አሳስበዋል። ሰው ሰራሽ የሆነ አርቲፊሻል የሆነ የዋጋ ውድነት ነጋዴው ማህበረሰብ በደንብ እናንተ ምትወቱበት ጉዳይ ማለት ይህን በደንብ መወያየት ያስፈልጋል። ዘይት አውቆ ነጋዴው ስቶር ውስጥ ያደርግና እጥረት እንዲፈጠር ያደርጋል። ስኳር እንደዚህ ያደርጋል። ንግድ እንደዚህ ያደርጋል። ከታች የመጣውን ይሄ ስቶር ውስጥ ያደርግና ጤፍ የለም በቆሎ የለም ይሄ የለም በሚል ኑሮ ውድነት እንዲፈጠር ይሄ አርቲፊሻል ንግድ ከላይ ጀምሮ እስከታች መስተካከል የሚችልበት ስርዓት ሊዝ የሚችልበት ሁኔታ መኖሩ ይቻላል። ስለዚህ አሁን የነጋዴው ማህበረሰባችን በጣም ታማኝ ነጋዴ ለማህበረሰቡ የሚያስብ ለመንግስት የሚያስብ እንዲሆን ይፈልጋል። ይሄ ከሆነ ነው የብልጽግና ጉዞአችን ሊሳካ የሚችለው። የብልጽግና ጉዞአችን፣ የሀገራችን ራእይ እንዲሳካ ጠንካራ፣ ታታሪ፣ ታማኝ ነጋዴ መፈጠር መቻል አለበት። ነጋዴዎች ቴክኖሎጂን በመጠቀም ፈጣን እድገት ማስመዝገብ እንዳለባቸው ጠቁመው፣ ማህበረሰቡም የግብይት ስርዓቱን በዲጂታል መንገድ ማከናወን እንዳለበትም አስገንዝበዋል። ሀገራችን ያው የዓለምን የእድገት ደረጃ መከተል የግድ ነው። ተወዳዳሪ መሆን የግድ ነው። ተወዳዳሪ መሆን የሚቻለው ደግሞ አሁን በቴክኖሎጂ ነው። ይሄ ቴክኖሎጂ እያደገ ነው። በብዙ መልኩ ማለት ግብርናው ቴክኖሎጂ ይፈልጋል፣ ንግዱ ቴክኖሎጂ ይፈልጋል፣ ሌላው ቴክኖሎጂ እየፈለገ ያለበት። ዓለም በጣም በፈጣን ሁኔታ እያደገ ያለው በመረጃ ዘመን ነው። ስለዚህ ይሄን ቴክኖሎጂ ደግሞ ባግባቡ መጠቀም የሚችልበት ሁኔታ ነው የሚሰራው። በጣም ብዙ ነገሮች ሰውን እየተኩ እየመጡ ያሉበት ሁኔታ አለ። የሰውን ጉልበት የሰውን አይ እየተኩ ብዙ ውጤቶችን የሚያስመዘግቡ ቴክኖሎጂዎች እየመጡ ያሉበት ሁኔታ ነው ያለው። ስለዚህ ያ ቴክኖሎጂ ባለበት ሁኔታ በተለመደው መልኩ ሰጥተን ተወዳዳሪ መሆን የሚችልበት ሁኔታ ስለማይኖር ሀገራችን ወደ የት መግባት አለባት? ወዳደገው ቴክኖሎጂ መግባት የሚችልበት ሁኔታና ቴክኖሎጂን ተጠቅመን እኛም ፈጣን እድገት ማስመዝገብ የሚችልበት ሁኔታ እንዲኖር እየተሰራ ያለበት ሁኔታ ስላለን በዚህ ዘርፍም ትልቅ ትኩረት ተሰጥቶ እየተሰራ ነው። የዘርፉን እድገት ለማፋጠንና የኑሮ ውድነትን ለመቀነስ መንግስት ነዳጅ፣ መድኃኒትና መሰል ግብአቶች ላይ ድጎማ እያደረገ መሆኑን አንስተው ይህንንም በአግባቡ መጠቀም እንደሚገባ አሳስበዋል። የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ በበኩላቸው ሀገሪቱ ሁለንተናዊ ብልጽግናን ለማረጋገጥ በሚታደርገው ርብርብ ውስጥ የንግዱ ማህበረሰብ ሚና ከፍተኛ መሆኑን ነው ያብራሩት። ኑሮ ውድነትን ለመቀነስ ለግብርና ዘርፍ በተሰጠው ትኩረት ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት እየተቻለ ስለመሆኑም ጠቁመዋል። የኢኮኖሚ ዘርፍ ሲነድ ከየትኛውም ጊዜ በተለየ ሁኔታ እየተሻለ ነገር አሁን እያየን ነው። አሁን በእኛ ዞን የአትክልት ልማት የሽንኩርት ልማት አንዳንድ ወረዳዎች ላይ ሄደን ስናይ ለአብነት ሽሾንደን፣ ጨናን ወረዳ፣ ቢጣን ወረዳ፣ ጨታን፣ ደቻን፣ ሌሎችንም ወረዳዎች ስናይ በአትክልት ላይ እየተሰራ ያለ በሽንኩርት ላይ እየተሰራ ያለ ስራ ቀጣይ ተጠናክሮ መቀጠል እንዳለበት የምንገመግመ ነገር አለ። እዚህ ቦንጋ አካባቢ ከዚ በፊት ፍራፍሬ ማግኘት በጣም ውድ ነበር ነው በቦንጋ አካባቢ ፍራፍሬ መግዛት ውድ ነው። አንዳንድም ወጣ ብለን ነው ፍራፍሬ ሲገዛ ነበር ነው። አንድ ከሁለት ከሶስት አመት ወዲህ አይታቸው ከሆነ የፍራፍሬ ምርት በከፍተኛ ሁኔታ በቦንጋ ከተማ ውስጥ ታገኛላችሁ። ስለዚህ በፍራፍሬ ላይ እየተሰራ ያለ ስራ አጎራባች እዚህ አካባቢ ያሉ ወረዳዎች እየሰሩ ያሉ ስራ በጣም ጥሩ ነው። ያንን አጠናክርን መቀጠል አለብን። የዞኑ ንግድና ኢንቨስትመንት መምሪያ ኃላፊ አቶ መስፍን መሸሻም በሀገሪቱ እየተደረገ ያለው የኢኮኖሚ ሪፎርም ውጤታማ እንዲሆን የንግዱ ማህበረሰብ ሚና ከፍተኛ ነው ብለዋል። በዞኑ ከ20 ሺህ በላይ ነጋዴዎች መኖራቸውን አብራርተው ህጋዊ አሰራርን በመከተል ለማህበረሰቡ አገልግሎት እንዲሰጡም መልእክት አስተላልፈዋል። በዞናችን ውስጥ 20 ሺህ አንድ የሚጠጉ ነጋዴዎች፣ ባለሀብቶች እዚህ ውስጥ ተካቶ የንግድ ፍቃድ አወጥቶ በዚህ ዘርፍ እንደተሰማሩ ይታወቃል። ከዚህ ጋር ተያይዞ በተለይ ያው ዋናው የኢኮኖሚ ቁልት በዚህ ማህበራዊ መሰረት እጅ አለ፣ ግን ደግሞ ወደዚህ ዘርፍ ስትሰማሩ እዛ ውስጥ ህጉን፣ ስርዓቱን ተከትሎ ማህበረሰቡን የማገልገል አካባቢውን የማገልገል ኢኮኖሚውን በዛ ልክ ደግሞ በሀገር ደረጃ ለታሰበው የብልጽግና ጉዞ ላይ የራሳችንን አሻራ ይሄ ማህበራዊ መሰረት የራሱን አሻራ እንዲያሳርፍም ጭምር ይታሰባል። በውይይቱ የተገኙ ተሳታፊዎች በሰጡት አስተያየት በሀገሪቱ በኢኮኖሚው ዘርፍ እድገት እየታየ መሆኑን አንስተው በቀጣይም የንግዱ ማህበረሰብ ይህንን ከመደገፍ አንጻር አስተዋጽኦው ከፍተኛ ነው ብለዋል። ህገወጥ ነጋዴዎች መበራከት የዋጋ ንረትን ለማረጋጋት ማነቆ መሆኑን ያብራሩት ነጋዴዎቹ እነዚህን ህጋዊ ለማድረግ ተቀናጅተው መስራት እንደሚያስፈልግም አስገንዝበዋል።